በስምአር ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። የተወደዳችሁ የእግዚአብሔር ቤተሰቦች በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮች እንደምን ከረማችሁ? ለባህይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናቱ የእናታችን የቅዱስተ ቅዱሳን የድንግል ማርያም የቅዱሳን በኋለማ ለገልጋዮቹ ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ እነሆ በዚህ ሁለት ሰይፎች አሉ የሚል ይሆናል። የሉቃስ ወንጌል ምዕራፍ 22 ከቁጥር 38 ላይ የምናገኘው የእግዚአብሔር ቃል ነው። ይህንን ቃል የተናገሩት ቅዱሳን ሐዋርያት ናቸው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን እንዲህ አላቸው፣ ያለ ኮረጆ፣ ያለ ከረጢትና ያለ ጫማ ለስብከት፣ ለተልኮ፣ ለአገልግሎት በላኳችሁ ጊዜ የጎደላችሁ ነገር አለህን ብሎ ጠየቃቸው። እነርሱም ጌታ ሆይ፣ አልጎደለንም አሉት። አልራበንም፣ አልጠማንም፣ አልታረዝንም፣ እሾ አልወጋንም፣ እንቅፋትም አልነካንም፣ ጫማ ባንጫማ ብሎ መለሱለት። ይህንን ካላቸው በኋላ አሁን እላችኋለሁ ኮረጆ ያለው ኮረጆውን ይውሰድ፣ ከረጢትም ያለው እንዲሁ፣ የሌለው ግን ልብሱን ይሽጥና ሰይፍ ይግዛ አላቸው። በዚህም ጊዜ ነው ቅዱሳን ሐዋርያት ጌታ ሆይ፣ እነሆ፣ በዚህ ሁለት ሰይፎች አሉ አሉት። ይበቃናል። አላቸው። ከዚህ ገጸ ንባብ ላይ የምንማረው የምንረዳው ብዙ ምስጥር አለ። ጌታ ከዚህ ቀደም ሐዋርያትን ልኳቸው ነበረ። ወደ ከተማም ወደ ገጠርም ወደ ሰፊው ሕዝብ የታመሙ ወዳሉበት፣ ደውያት ወዳደሩባቸው፣ ወደ ተራቡ፣ ወደ ታረሱ ወደ ታሞም ወደ ተጨነቁ እስራኤላውያን ሐዋርያትን ለአገልግሎት ላካቸው። እንዲህ ነበር ያላካቸው፣ ለመንገዳችሁ ኮረጆ ወይም ከረጢት አትያዙ፣ ስንቅ አይኑራችሁ፣ ለእጃችሁም በትር አትያዙ፣ ለእግራችሁም ጫማን አትጫሙ፣ ባዶዋችሁን ሂዱ። ወደምትገቡበት ቤት ሁሉ ሰላም ለዚህ ቤት ይሁን በሉ የሚቀበላችሁ ሰላሙ የሚገባው ቢሆን ሰላማችሁ ይደርበት። ለማይቀበላችሁ፣ የማያስተናግዷችሁ፣ ቃላችሁን የማይሰሙ ከሆነ ግን ከዛች ከተማ ስትወጡ ንግፉ ጸበለ እገሪክሙ የግራችሁ ትቢያ እንኳ ይዛችሁ አትውጡ። ከዛች ከተማ ስትወጡ የእግራችሁን ትቢያ አራጉ። ለዛች ከተማ ወየሉላት ብሎ ላካቸው። ሐዋርያትም ለማስተማር ደውያትንም ለመፈወስ ወደ እስራኤል ከተሞች ወደ እስራኤል መንደሮች ሁሉ ተሰማሩ። በተሰማሩም ጊዜ ስንቅ አልያዙም፣ ኮረጆ አልወሰዱም፣ ከረጢትም የላቸው፣ ለእግራቸውም ጫማ አልተጫሙም። አጋንንት ታዘዙላቸው፣ ሰዎች ሰሟቸው። ድውያትን ፈወሱ። ህሙማንን አዳኑ። የተቸገሩትን ሁሉ፣ መንገድ የጠፋቸውን ሁሉ መንገድ አዘጋጁ። ተመልሰውም ጌታን እንዲህ አሉት። ተልኳቸውን ከፈጸሙ በኋላ ጌታ ሆይ አሉት፣ አጋንንትስ እንኳ በዝም ታዘዙልን ብለው ነገሩት። በዚህ ደስ አይበላችሁ፣ አጋንንት ስለታዘዙላችሁ ህሙማን ስለፈወሳችሁ፣ ዶያት ላይ በዶያት ላይ ኃይል ስልጣን ስላገኛችሁ፣ በዚህ ደስ አይበላችሁ፣ ይልቁኑ ስማችሁ በመንግስተ ሰማያት ስለተጻፈ፣ በህይወት መዝገብ ስለተጻፈ ደስ ይበላችሁ ብሏቸው ነበር፣ በተልኮ በሄዱ ጊዜ፣ ለአገልግሎት በተላኩ ጊዜ። ዛሬ ግን እንዲህ አላቸው፣ ጌታችን እኔ አላቸው አሁን ወደ መስቀል ነው የሚሄደው። የመሰቀያው ጊዜ ደርሷል። የመስዋዕትነት ጊዜ ደርሷል። ሐዋርያት እንዳይሸበሩ ወደኋላም እንዳይሉ ተስፋም እንዳይቆርጡ ስለሚበሉት፣ ስለሚጠጡት፣ ስለሚለብሱት፣ ስለሚጫሙት እንዳይቸገሩ የዚህ የዓለም ትካዜ ዓለም እንዳያጠቃቸው ስለ ሀብት፣ ስለ ንብረት ስለ ንብረት ዓለም እንዳያስቡ ልቡናቸው በዚህ ዓለም ሐሳብ እንዳይዝግ እንዲህ አላቸው። ወደ ዓለም ያለ ኮረጆ፣ ያለ ከረጢት፣ ያለ ልብስ ትርፍ ልብስና፣ ያለ ጫማ፣ ያለ በትር በላኳችሁ ጊዜ ተራባችሁ፣ ታረዛችሁ፣ ተጠማችሁ ወይ የእግራችሁ ጫማ ባልተጫማችሁ ጊዜ እንቅፋት መታችሁ ሆኔ እሾህ ወጋችሁን? አላቸው። አንድ ስንኳን አልራበንም፣ አልጠማንም፣ አልታረዝንም፣ እሾህ አልወጋንም፣ እንቅፋፍም አልመታንም፣ ይልቁኑ የሕይወት እሾህ የሆኑ አጋንንት ሁሉ ታዘዙልን እንጂ በደዌያት ላይ ስልጣን አገኘን እንጂ ሰዎች ተቀበሉን እንጂ የገባንበት ቤት ሁሉ ተስተናገርን እንጂ፣ ምን አጣን ብለው መለሱ። አሁን ግን አላቸው። አሁን ከረጢት ያለውን ከረጢቱን ይውሰድ፣ ኮረጆም ያለው እንዲሁ ይውሰድ። የሌለው ግን የለበሰውን ልብሱን ሸጦ ሰይፍ ይግዛ አላቸው። ከላይ እንዳየነው ሐዋርያት ከረጢት ሳይኖራቸው ኮረጆ ሳይዙ ስንቅ ሳይኖራቸው አልተራቡም፣ አልታረዙም፣ አልተጠሙም፣ ማደሪያ አላጡም። በትር አልነበራቸውም፣ ግን ድጋፍ አላጡ። የእግዚአብሔር ቤተሰቦች መጋቢያችን እግዚአብሔር ነው። ጠባቂያችን እግዚአብሔር ነው። አልባሻችን እግዚአብሔር ነው። ቤታችን እግዚአብሔር ነው። መጠጊያችን እሱ ነው። ለዚህ ነው ሐዋርያት ያልተራቡት። ለዚህ ነው ሐዋርያት ያልታረዙት። ለዚህ ነው ሐዋርያት ማደሪያ ያላጡት። ለዚህ ነው ሐዋርያት ምርኩዝ ያላስፈልጋቸው ያልተጫሙት ለዚህ ነው። እሾ ያልወጋቸው፣ እንቅፋት ያለመታቸው። እሾ ሲባል እንዲሁ በሰው ሰውኛ ሐዋርያት በስጋዊ እሾ እንቅፋት አልወጋቸውም፣ አልመታቸውም። እንቅፋት አላገኛቸውም፣ እሾ አልወጋቸውም። ወደ መንፈሳዊ ወደ ሚስጥራዊ ነገሩ ሲመጣ እሾ የተባሉ እኩያት፣ ፍትሆታት፣ ኃጢአት፣ ያጋንንት አሽክላ የክፉ ሰዎች ሀሳብ የዚህ ዓለም ትካዜ አላስጨነቃቸውም። በዚህ አልተሸበሩ አልተቸገሩም። በነፍስ በስጋ አልተራቡ፣ በነፍስ በስጋ አልተሰናከሉ። እግዚአብሔር በስጋቸው ሰዎች እንዲቀበሏቸው እንዲመግቧቸው አደረገ። እንዲያለብሷቸው አደረገ። መኝታቸውን እንዲለቁላቸው አደረገ። ጥፋት ከፊታቸው ጠረገላቸው። በእደ መላአኩ እሾ እንዳይወጋቸው፣ እንቅፋት እንዳይመታቸው ጠበቀ። እግዚአብሔር አጋርንት እንዲታዘዟቸው ከፊት ከፊታቸው መላይት ያገለግሏቸው ነበር። ከምንም በላይ ደግሞ የእግዚአብሔር ኃይል፣ ጸጋ፣ ሀብት፣ ረድኤት አብሯቸው ነበረ። እግዚአብሔር ልኳቸዋልና ክርስቶስ አዟቸዋልና። ለዚህ እኮ ነው ዮሐንስ ዘእግዚአብሔር ፈነወ ቃለ እግዚአብሔር ይነግር እግዚአብሔር የላከው የእግዚአብሔርን ቃል ይናገራል። የሄዱት የእግዚአብሔርን ስራ ለመስራት ነው። የተላኩት ከእግዚአብሔር ነው፣ ቃሉን ለማስተማር ነው። ተልእኮ ነበሯቸው። የእግዚአብሔር መልእክተኞች ናቸው፣ የእግዚአብሔር አገልጋዮች ናቸው። የእርሱን መልእክት ነው የሚያደርሱት። የእርሱን ቃል የሚናገር ቃሉ ጋሻል ቃል ሕግ ለእግር መብራት ነው እንዳለው መዝሙረኛው ዳዊት። በጨለማ ብርሃን ነው። በቀለም እግር መንገድ መሪ ነው፣ ምግብ ነው፣ ኃይል ነው፣ ጋሻ ነው። ወገኖቼ ምግባችን ከእግዚአብሔር ዘንድ ነው፣ ልብሳችን ከእግዚአብሔር ዘንድ ነው፣ ቤታችን ከእግዚአብሔር ዘንድ ነው። እሾህ እንዳይወጋን፣ እንቅፋት እንዳይመጣን በመላእክት የሚጠብቀን እግዚአብሔር ነው። እንዲህ ኮነ ያለው እስራኤልን ከግብፅ ባርነት ነፃ ባወጣ ጊዜ ሙሴን በመሪነት ሲሰጣቸው እግዚአብሔር ለሙሴ የሰጠው እኮ እንዲህ ነው የሚለው በኦሪት ዘጸአት እንደተመዘገበው፣ እነሆ ከፊት ጠላቶችን እንዲያባርርልን ስላንተ እንዲዋጋ እሾህ እንዳይሆነ ዕንቅፋት እንዳይመታ መንገድ እንዲጠርግልን ከፊት ከፊት የሚሄድልን የሚንከባከብ የሚጠብቅ የሚመግብ፣ በላኬን በፊት ይሰዳለሁ ሆኖ ያለው መላኩ ቅዱስ ሚካኤልን ነበር በፊታቸው የሰደደላቸው። ስለዚህ ዛሬም እኛ የምንጫማው የቆዳው ጫማ አይደለም ትላስቲኳ አይደለም እኛን የሚጠብቀን እርግጥ ነው ተፈጥሯዊ ሾው እንዳይወጋን ድንጋይ እንዳእንዳያደናቅፈን ናግራችን እንዳይወጋን እንዳይቆርጠን ሊጠብቀን ይሆናል። ከዚህ የከፉ እሾሆች አሉ ግን ነፍስን የሚወጉ ከዚህ የከፉ ነፍስን የሚያደናቅፉ መደናቅፎች፣ መሰናክሎች፣ እንቅፋቶች አሉ። አጋንንት አሉ። እኮዮታት አሉ። ፍትወታተ ሥጋ አሉ። ጸዋጋ አጋንንት አሉ። ከነዚህ የሚጠብቀን እግዚአብሔር ነው። ስለዚህ ነው ሐዋርያት ችግር አልገጠንም ያሉት። እኛ የምንሰብከው ወንጌል የሐዋርያት ወንጌል ነው። እኛ የምናምነው እምነት የሐዋርያት እምነት ነው። የምናመልከው የሐዋርያትን አምላክ ነው። ሐዋርያት ባስተማሩ፣ ሐዋርያት በመሩን ነው የምንሄደው፣ የምናመልከው፣ የምናገለግለው። ስለዚህ አለ እንግዲያው ናቸው ባለፈው ባሏቸው ሄዳቸው ካልተቸገራቸው ችግር ካልገጠማቸው አሁን ኮረጆ ያለው ኮረጆውን ይውሰድ ከረጢጥም ያለው ይውሰድ፣ የሌለው ግን ልብሱን ሽጦ ሰይፍ ይግዛላቸው። ለምንድን ነው ቀድሞ የሚያስፈልጋቸውን በዚህ ዓለም ልብሱን፣ ከረጢጡን፣ ትርፍ ልብሱን፣ ጫማውን፣ በትሩን ከልክሏቸው አሁን የፈቀደላቸው ሚሉ የእግዚአብሔርን መግቦቱን አላወቁም ነበርና መጀመሪያ መግቦት እግዚአብሔርን ከተረዱ ካወቁ በኋላ የዓለሙንም ደግሞ የሚጨምሩበት የዓለምን ንብረት የሚጎዳቸው አይደለም። ምን መምረት እንዳለባቸው ያውቃል፣ ያውቃሉ። ካልበላን፣ ካልጠጣን፣ ካላረስን፣ ካልቆፈርን፣ ካልነገድን፣ ካልተከልን፣ ካልኮተኮትን አይሉ። ማዋርያታው እግዚአብሔር ንብሳቸው እግዚአብሔር፣ ሀብታቸው፣ እግዚአብሔር ቀለባቸው፣ ቤታቸው እግዚአብሔር፣ መንገዳቸው እግዚአብሔር መጫማቸው ድጋፋቸው መሆኑን ምርኩዛቸው መሆኑን አውቀዋል። ጠባቂያቸው እርሱ መሆኑን አውቀዋል። መጋቢያቸው እርሱ መሆኑን አውቀዋል። ስለዚህ ኮረጆን ከረጢትም ውሰዱ ጫማም ተጫሟላቸው። ሚስጢሩ ግን የሃይማኖት ጫማ ነው የምግባር ጫማ ነው ተጫሙ ያላቸው በጠናች ሃይማኖት እንዲጸኑ ምን ያድርግ ከረጢት የሌለው ኮሮኞ የሌለው ልብሱን ሽጦ ሴፍ ይግዛል። ሴፍ ይግዛ፣ ወገኖቼ፣ ሴፍ ያስፈልገናል፣ ሴፍ ያስፈልገናል። የሌላችሁ ሴፍ ግዙ፣ ልብሳችሁን ሽጡ። ምን ማለት ነው? የለበሳችሁትን አሮጌ ሰውነት፣ የለበሳችሁትን አሮጌ አስተሳሰብ በኃጢአ በአምልኮ ተጣወት በገቢር ኃጢአት የኖራችሁበትን አሮጌውን ሰውነታችሁን ያንን የለበሳችሁትን የኃጢአት ሰውነት አስወግዱና በንስሐ እርሱን ለካህኑ ለመምህረ ንስሐችሁ ሽጣችሁ ሰይፍ ግዙ። ሰይፍ ሃይማኖት ነው። ሰይፍ ምግባር ነው። አጋንንትን የምንቀጠቅጥበት መዶሻ ነው ሃይማኖት አጋንንትን የምንወጋበት ሰይፍ ነው ጸሎት አጋንንትን የምናሳፍርበት የምናደግምበት ነው። ሰይፍ ነው ስለ ምግባል ስለዚህ ሃይማኖት ያዙ። በዚህም ጊዜ ሐዋርያት እንዲህ አሉ፣ ጌታ ሆይ፣ እነሆ፣ በዚህ ሁለት ሰይፍ አለን ወይም ሁለት ሰይፎች አለው፣ ይበቃናል። ሐዋርያት ሁለት ሰይፎች አሏቸው። እኛ ስንት ሰይፍ ይዘናል? ምናልባት ዛሬ አንድም ሰይፍ የሌለው ይሆናል። ክርስቲያኖች ጦርነት ላይ ነው ያለ ነው፣ ውጊያ ላይ ነው ያለ ነው፣ ጦር ሜዳ ነው ያለ ነው። ጦርነቱ ከሥጋዊና ከደማዊ ጋር አይደለም፣ ከጉና ከኩራት፣ ፍትወተ ሥጋ ከኃጢአት ጋር ነው። ከምንም በላይ ደግሞ ሥጋዊ ደማዊ ካልሆኑ ከረቂቃን ርኩሳን መናፍስት ጋር፣ ከዲያብሎስ እና ከሰራዊቱ ጋር ጦርነታችን መንፈሳዊ ጦርነት። በዚህ ቀን እናሸንፋለን የማንለው አረፍተ ዘመን እስከ ገታን ድረስ ጦርነቱን ተዋግተን በመጨረሻ የምናሸንፈው ነው። ስለዚህ ለዚህ ጦርነት ሰይፍ ያስፈልጋል። ለዚህ ነው ሐዋርያው ቅዱስ ጳውሎስ እንግዲህ የሃይማኖትን መንፈሳዊ ጥሩር ልበሱ፣ የጦር ዕቃ ልበሱ ያለለዚህ መንፈሳዊ ጥሩር የጦር ዕቃ በልበስ ያስፈልጋል። ከአጋንንት ጋር ለመዋጋት ድል ለመንሳት ዲያብሎስን ለማሳፈር መንፈሳዊ ትጥቅ ያስፈልጋል። እርሱም ሃይማኖት ነው። ስለዚህ ሐዋርያት ሁለት ሰይፍ ሰይፎች አሉን፣ አሉ ጌታ ይበቃል አለ። ሐዋርያት ያላቸው ሁለቱ ሰይፍ ሁለቱ ኪዳናት ናቸው፣ ብሉይ ኪዳንና አዲስ ኪዳን። እነዚህን በመተርጎም እነዚህን በማስተማር ይህን ዓለም ድል ይነሳሉ፣ ከአጋንንት ምርኮኝነት ነፃ ያወጣሉ፣ አጋንንትን ድል ያደርጋሉ፣ አላውያን ነገሥታትን ያሳፍራሉ፣ መናፍቃንን ይረጣሉ አላውያንን፣ አረማውያንን ያሳምናሉ፣ አሂዛብን ያሳምናሉ። በእነዚህ ሴፍ ጠላታቸውን ሰይጣንን ይወጋሉ። መዶሻ ነው የእግዚአብሔር ቃል፣ ሴፍ ነው የእግዚአብሔር ቃል። ብሉይ ኪዳንም አዲስ ኪዳንም የእግዚአብሔር ቃል ነው፣ የሕይወት ቃል ነው፣ የማሸነፊያም ቃል ነው። ለዚህ ነው ሴፍ ዘክሬ አፉ ያለው መዝሙረኛው ዳዊት የእግዚአብሔር ቃል በሁለት በኩል የሚቆርጥ ስለት ነው። በሁለት በኩል የተሳለ ስለጥ ወዲህም ወዲህ ይቆርጣል። አጋንንትን ድል ይነሳል። ፈቃደ ስጋንም ይቆርጣል። ስለዚህ ሁለት ሴት አሉ። ይረቃላ ከዚህ ሌላ ምን ያስፈልጋል? የነቢያት ትርጊት አስርቱ ትእዛዛት መጻሕፍተ ሙሴ አሉ። የክርስቶስ ትምህርት ወንጌል አለ። የሐዋርያት መልእክቶች አሉ። ራዕይ ዮሐንስ አለ። ምን ጎደለ? እቺ ስድዱ ቤተ ክርስቲያን ሰማንያ አንዱን መጻሕፍት ተርጉማ ፍጥፍታ የምታስተብል በዚህ ምዕመናንን የምትመራ ናት። ይሄ ሰይፍ ያስፈልጋል። አንድም ሁለት ሰይፍ የተባለ አንዱ ቃለ እግዚአብሔር፣ በጥቅል ቃለ እግዚአብሔር ቅድም እንዳለው በሁለት በኩል የሚበላ ሰይፍ ነው። ሁለት ስለት ያለው በሁለት በኩል የተሳለ ቃለ እግዚአብሔር ሰይፍ ነው። አንድም ፍታ እግዚአብሔር እግዚአብሔር የሚሰጠው ውሳኔ የሚወስነው ውሳኔ ሰይፍ በዚህ አጋሪንትን እንድን እናደርጋለን። ስለዚህ የእግዚአብሔር ቤተሰቦች ሴፎቻችንን እንታጠቅ፣ የሌለንን ንግዛ፣ ኃጢአተኛውን ማንነታችንን ሸጠን ሴት እንግዛ ማለት በብሎያት በአዲሳት በቅዱሳት መጻይፍት በሐዋርያት ትምህርት ጸንተን እንድንኖር ያስፈልጋል። ለዚሁ የአምላካችን ፈቃድ ይሆንልን። ወስባት ለእግዚአብሔር ወለወላዲቱ ድንግል ክቡር